ሰላም ሰላም፣ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። በጣም በጣም በጥሩ ሁኔታ አገኛለሁ። እናንተም ያላችሁበት በሰላም እንደሆናችሁ የጌታ የኢየሱስ ክርስቶስ ሰላም፣ የስላሴ ቸርነት፣ በጎነት፣ ጥበቃ ከሁላችሁ ጋር እንዳለነው ማምነው። ስለዚህ ዛሬ አንድ ነጥብን ይዤ መጥቻለሁ። ይህም ደግሞ በስልምናው ዓለም ብዙ ችግር እየፈጠረበት ያለው ሴቶች እና ወንዶች ሌሊት በሚተኙበት ጊዜ ከማያውቁት ሰው ጋር የግብረ ስጋ ግንኙነት እያረጉ ሳያ ምንም ሳይሉ ከተኙበት ብቻቸውን ተኝተው ከባልና ከሚስት ጋር ተኝተው ሙስሊሞች በሚተኙበት ጊዜ ይመጠው ግብረ ስጋ ግንኙነት ያረጓቸዋል። እነዚህ እነማን ናቸው? እንደዚህ የሚያረጓቸው ለምን ነው የሚያረጓቸው? ምንድን ነው የሚለውን እንሰማለን። ዛሬ ላይክ አድርጉ። አሁንም ሸር አድርጉ፣ ወይም ደግሞ ታብ ታብ ታብ ነው አድርጉ።

ለታረደው በግ ይሁንለት የሚለው በትውልድ ሁሉ በየቦታው በየቋንቋው በየእንትኑ የእግዚአብሔር ልጅ እየከበረ እየተባረከ እየተመሰገነ ይገኛል። ገናም ክብር ለእርሱ ይሁንለት ከዘላ ዓለም ዓለም ያዳነን ከሞት ከውድቀት ከጅኒዎች ከጥፋት ከርኩሰት የታደገን የእግዚአብሔር ልጅ ኢየሱስ ክብር ለእርሱ ይሁንለት በማለት እንደገና ይህንን እሽ ይዘን ቀርበናል ማለት ነው። ሄሎ ሰላም፣ እንደምን አለሽ? ደህና ነሽ? ሁሉ ሰላም ነው? እግዚአብሔር እኔ በጣም ደህና ነኝ። እንዴት? ጌታ ይባረክ። በጣም ደህና ነው። ክብር ይሁንለት። ቆንጆ ነው። በርታ ጌታ የሱ ጸጋውን ያብዛልክ። በጣም እየተባረክንበት ነው። አሜን አሜን አሜን። ያ ድሮም ድሮ ነበር እንደዚህ በጣም ያገለግል የነበረው፣ በተለይ ሳውዲ፣ ክወይት፣ ባህሬን፣ እስራኤል በዛ በመካከለኛው ምስራቅ ያሉ በብዛት ነበረ። ከአንድ አስራ አምስት አመት ምናምን በፊት እንገላገል ነበር። ከዛ ወዲያ ወደ እንግሊዘኛ ፕሮግራም ገባው። አበሻው መጽሐፍ ቅዱስንን በጣም አይወድም። ትልቅ ችግር አለብን። እግዚአብሔር የሰጠን መጽሐፍ ቅዱስን ነው። በሱ ልንኖር በእሱ ልንመላለስ እሱን በደንብ አድርገን ልናጠና በቃ የተሰጠን። በዚህ ምድር ላይ የአንድ ክርስቲያን የቤት ስራው እግዚአብሔርን ማወቅ መማር፣ በረከቱን መቆፈር፣ ማንኳኳት፣ በርን ማንኳኳት፣ መፈለግ ነው። ያ ማለት እኛ ምንፈልግ መፈለግ ሲባል በርበሬ ጥሮጮች ቃሪያና ሽንኩርት ነው የሚመስለን። ከዛ የበለጠ የሰማይ በረከት አለ። እግዚአብሔር ወደዛ መግባት ወደ ጥልቅ የእግዚአብሔር እውቀት መግባት እና በእግዚአብሔር በረከት በመሞላ ፈንታ ብዙ ምድራዊ ነገር ነው የሚወደው ሰው። በእርግጥ ምድር የሚያስፈልገን እግዚአብሔር ይናገራል። ብዙ ነገር ያስፈልገናል በምድር ላይ ያለ እንትን ያለ ፍላጎት የሚኖር ሰው የለም። በፍጹም አንድም የለም። ሁሉ ያስፈልገን ዛሬ ያስፈልገኛል ጧት ተነስቼ ቁርስ ያስፈልገኛል ኮፊ ያስፈልገኛል ምሳ ያስፈልገኛል ራት ያስፈልገኛል ይሄ በየእንትኑ ምንፈልገው ነገር ግን ደግሞ ከሁሉ የበለጠ ደግሞ የሰማይ የሚያስፈልገን ነገር አለ እግዚአብሔር ምንድነው ሳትዘሩ የሰማይ ወፎችን የምድር እንትኖችን ተመልከቱ አባታችሁ የሰማይ አባታችሁ እንትን ይላቸዋል እናንተ ግን አስቀድማችሁ መንግስቱን ጽድቁን የእግዚአብሔር የሆነውን በላይ ያለውን ፈልጉ እያለ እግዚአብሔር እያለን፣ እኛ ግን የራሳችን ነብይ ያለን የራሳችን ምን አለን የራሳችን ምን አለን በቃ እና ወደ ጎን ቃሉን በመተው በዚህ ምክንያት ነው። በስልምናም ላይ ብዙ ያልሰራሁት እንጂ በስልምና ላይ በጣም ብዙ እውቀት አለኝ። ብዙ የተማርኩት ከነ ክርስቲያን ፕሪንስ ከነ ዶክተር ዴቪድ ውድ ከነ አረቦች ከአልፋዲ ዳውደር ኦፍ ክራይስት ወይም ሳውዲቱ እህታችን የክርስቶስ ልጅ ብላ ራሷን ስሟ የምትጠራው እና ክድጃ ብዙ ከእስልምና አብረን ንትን ብለን እነ ሲስተር ሀቱንታሽ አባቷ የግብፅ የቱርክ አገር ኢማም ነው። ለንደን አደባባይ እሷ አናት መሬቱን ሞልታ ያለችው በለንደን አደባባይ እየወጣች ክርስቶስን በመስበክና የስልምናን የወጣችበትን ጨለማ በደንብ በመግለጽ ብዙ ብዙ ነገር እናያለን። እና እኔ ብዙውን ጊዜ ትግል ማድረገው እንማር፣ የእግዚአብሔርን ቃል እንወቅ፣ ወደ እግዚአብሔር እንትን በሉ ብዙውን ጊዜ አሁንም ቢሆን ወደፊት ምክንያቱም ስለ መሐመድን ገመና እያወጣሁ ቡልና ባድር እንደተሸነፍኩ ነው ማውቁ እንትን ብለው። ምክንያቱም ሰይጣንም ምንድን ነው፣ ወደ ሰሜን ለመሄድ ስትይ ወደ ደቡብ እንድተጅ ነው የሚጎትትሽ ሰሜን ወደ መንግስተ ሰማይ ወደ እግዚአብሔር እንድልነድስልን የእሱነን እንትን የመሐመድን ይህን ሁሉ እንትን ገመና እያወጣን እድሜያችንን እንኑር። እንዲ እንዲ ይህን አረገ ምን አረገ ከከብቱ ጋር እንስሳ ከእንስሳው ኒካላል ብሃማ ብሄማ ከእንስሳት ጋር ሴክስ ማድረግ ከምን ጋር እንዲ እንዲ እንዲ እንዲ እያለ ካለ እንትናችን እየሞላ ነው የሚሄደው። እና ወደ እግዚአብሔር ቃል ልንመለስ፣ እግዚአብሔርን ልንፈልግ ይሄ የተገባ ነው። እና እግዚአብሔር የሚለው ወደ ቃሉ እንመለስ፣ ወደ ጥበብ እንመለስ፣ በእግዚአብሔር በረከት እንሞላ። ያ ነው እግዚአብሔር የሚፈልገው ከእኛ ነው። እህቴ ወጣች መሰለኝ። እና ምንድን ነው የሚለው የእነዚህ ሙስሊሞች ዛሬ ወደ እንትኑ ሻሎም፣ ሻሎም፣ ወደ መጽሐፍ ቅዱስን እናነባለን ዛሬ በብዛት። ከዛ በፊት ግን ይሄ ሙስሊም ያቀረበውን ጥያቄውን እንርዳው፣ የዚህን ሙስሊም ጥያቄ እንረዳና እንርዳው። ምንድን ነው የሚለው እሱ ምንድን ነው የሚለው? ኡስታዙ የመለሰለት ምንድን ነው? እኛስ ምንድን ነው? ትክክል ነው ወይ ኡስታዙ የሰጠው መልስ? እኛስ በምንድን ነው ልንረዳው ምንችል የሚል ሴክስ ናይት ሴክስ እና ሌሎችን የእሱንንና ሌሎችን እናያለን። አንዲት ኦርቶዶክስ እንትን አማኝናትን እንትን ያለችው ከሷ ነው ያገኘሁት። አብረን እንየው እና እንዴት ይሁን የጠየቀው ጥያቄ ምንድን ነው? እኛስ እንዴት ነው የምንረዳው? ህልም ፍታልኝ። ተመልከቱት፣ ይሄ ኡስታዙ ነው መልስ የሚመልሰው። እና ብዙ ጊዜ በህልሜ ከሌላ ከማላውቃቸው ሴቶች ግትግትነት ሳደርግ አያለሁ። እናም ያው ጀናባሁኝ ነው የምነሳው። ብዙ ጊዜ እስኪ ፍታልኝ ከማታውቃቸው ህልም ፍታልኝ። እኔ ባለትዳር ነኝ፣ እና ብዙ ጊዜ በህልሜ ከሌላ ከማላውቃቸው ሴቶች ግድግነት ሳደርግ አያለሁ። እናም ያው ጤና በሆኝ ነው የምነሳው። ብዙ ጊዜ እስኪ ፍታለኝ። ከማታውቃቸው ሰዎች ጋር ባለትዳር ሆነ ዝበንትን ግንኙነት መፈጸም ማለት ጥሩ ነው፣ ቆንጆ ነው። ይህ የሚያሳየው በአንተና በአላህ መካከል ጥሩ ግንኙነት ተመልሳ፣ ሰማችሁት? እንትን ያለው ሻሎም ሻሎም ሻሎም፣ ሀበሪም ምንድን እንዳለ ታውቃለች። ሰውየው ጥያቄ የቀረበለት እኔ ሚስት አለኝ ቤት አለኝ እንትን ብዬ ስተኝቼ፣ ግን ስተኛ ከሴት ጋር ነው ሌላ ሴቶች ጋር መጠው ይገናኙኛል። ከሴት ጋር ምን አደርጋለሁ? ግብረ ስጋ ግንኙነት አደርጋለሁ ሳላውቀው ሳልፈልገው ማለት ነው። እና ይሄ እንዴት ነው ሲለው መልሱ የሰጠውን ሰማችሁት ው ይህማ በጣም ጥሩ ነው። አላህ አላህ እንትን ነው፣ ከአላህ ጋር ቀርበሃል ማለት ነው። አይ ወገኔ፣ አይ ወገኖቼ ያለው ምንድን ነው? ከሴቶች ጋር ሚስት አለኝ እንትን ብዬ ከሚስቴ ጋር ተኝቼ አርፌ ከተኛሁበት ሌሊታይ መጥተው ሌሊታይ የሆኑ ሴቶች መጥተው እነሱ ጋር ሴክስ አደርጋለሁ። ይህ ትልቅ ችግር ሆኖብኛል፣ ኡስታዝ ወይ መልስ ስጠኝ አለው። ኧረ እንደዛ ታደርጋለህ? አዎ። ዋው አላህ እንትንማ እንትን ብሎሃል አላህ ወዶሃል ማለት ነው። ስለዚህ ይህንን ጥሩ ነው አንድ አንድ አንድ ሰው ታሞ ለታመመና አዋቂ ወደ ተባለው የተሻለ አዋቂ ወደ ተባለው ሄደና ዋው እኔ አሞኛል፣ በጣም እያመመኝ፣ በጣም ነፍሴ ሊወጣ ነው ማለት እያመመ ነው። ኡ ብራቦ ብራቦ ብራቮ፣ ይሄ ነው የስልምና፣ እንደዚህ ነው የነብዩ መሐመድና የሙስሊሞች አስተምሮት ይሄ ነው። ይሄ እንዴት፣ ይህን ህልም ፍታልኝ። ባለ ትዳር ነኝ እና ብዙ ጊዜ በህልሜ ከሌላ ከማላውቃቸው ሴቶች ግንኙነት ሳደርግ አያለሁ። እናም ያው ጀናባ ሁኜ ነው የምነሳው። ብዙ ጊዜ እስኪ ፍታልኝ። ከማታውቃቸው ሰዎች ጋር ባለ ትዳር ሆነ ዝም እንትን ግንኙነት መፈጸም ማለት ጥሩ ነው፣ ቆንጆ ነው። ይህ የሚያሳየው በአንተና በአላህ መካከል ጥሩ ግንኙነት መኖር ይመስለኝ። እሺ፣ ይሄ ነው ጥሩ ግንኙነት አለ ጥሩ ግንኙነት አለ በአንተና ባላ መካከል። ምክንያቱም ተኝተ ሴክስ እያረክ ስለሆነ በጣም አሪፍ ነው ወገኖች፣ በጣም እኔ በጣም ነው አስናለሁ። ለበሰው ሰው ምን ያህል ፉልሽ እንደሆነ እንትን እላለሁ። ሃይማኖት እንዴት አድርጎ የመጨረሻ እንትን እንደሚያረግ ያሳዝናል። ሃይማኖት እውር ነው የሚያደረግ እብራይስጥ ማስተማሩን ለመናጠው ይቅርታ፣ የው ብዙ ፕሮግራም ሆነብኝ። በእንግሊዘኛው በአማረኛው በዚህ በዚህ አሁን ደግሞ እነዚህ ቲክቶክ ስመጣ እንዲያስችል ወደፊት አጠናክሬ እንትን እላለሁ። ፕሊስ ይህንን የችልድረን ኦፍ ላይት እንትን አድርጉ። ያን ከፈለጋችሁ ይህን ቻናል ሳብስክራይብ አድርጉ፣ ቻናሉን እንትን በሉት የብርሃን ልጆች አገልግሎት የሚለውን የእንትን ቻናሌን የብርሃን ልጆች አገልግሎት እሱ የእምነት ጉዞ ማን ኦኬ፣ ተዋቁ። ይሄ የብርሃን ልጆች አገልግሎት፣ ይህንንን ሳብስክራይብ አድርጉ ብል እምቢ አላችሁ። ሰው መስማት አይፈልግም። ሂዱ ሳብስክራይብ አድርጉ፣ ጨምሩ። በእንግሊዝኛ ፕሮግራም ወደ አስር ሚሊዮን ምናምን አለው ወደ አስር ሚሊዮን አለው። ያን እንትኑን ቪው ምናምን ያደረገው አስራ አንድ ሚሊዮን እንደዛ። እናንተ የአማረኛው ግን የለውም። በቃ ሳብስክራይብ አድርጉ፣ ከዚህ ተማሩ። በዛም ደግሞ ላይቭ እያደረግነ በደንብ እንትን ብለን እንማማራለን። ይሄ የብርሃን ልጆች አገልግሎት የብርሃን ልጆች አገልግሎት ያው እንትኑ ያው መለየው ማይ ባይብል ማይ ላይፍ መጽሐፍ ቅዱስ የእኔ መጽሐፍ ቅዱስ የእኔ ህይወት ሚል ሳብስክራይብ አድርጉ። ሰው እንትን ይበል ህይወት ነው ምንማረው። ጊዜ ስንትን ስንል እኮ ዝም ብሎ መስራት አሁን አሁን ብዙ ቦታ መሄድ ይችላል በጣም ብዙ ቦታ ሂጅ እንትን ማለት እና ግን ጊዜያችን እንትን ስንል ሌላው እንዲማር ሌላው እንትን እንዲል ነው። እና ወደ እንትናችን እንመለስና ኡስታዝ ሰውዬው የጠየቀው ሚስት አለችኝ እተኛለሁ ከተኛው በኋላ ሌሊት መጥቶ ሴቶች ይገናኙኛል ሌሊት ላይ ከተኛውበት ነጧ ስነሳ በቃ እንትን ምኝታ ተበላሽቶ ነው ምነሳው እና ምንድን ነው መድኃኒቱ ሲለው ኡስታዙ ምን አለ ኦ ይህማ በጣም ጥሩ ነው ወደ አላህ መቅረብህን ያሳያል ይላል ነው ወይ እንደዛ አይደለም ወገኖች ለማስረጃ በአረበኛ ጽፌ እንትን ያልኩትን ላሳያችሁ። በአረበኛ ይሄ ሰርች ያረኩት ይሄ ነው። ከዛ ወደ ታች እንሄድና ይኸው ተመልከቱት። እቺ ምንድን ነው? ሌሊት ተነስታ ሴክስ ታደረጋለች። ሰው አብሯት እንትን ያለው ተኝቷል። በቃ እንደዚህ ይሄ አረበኛ ነው። የአረበኛ እንትን ነው። አረበኛው አረበኛውን ታዩታላች። እንደዚህ እሱ ሰው ተኝቶ፣ እሷ ተመልከቱ እሷ አዳ እንትን ታደርጋለች። ምንድነው ይሄ? መንፈስ ነው መንፈስ። ተመልከቱ፣ አሁን እዚህ እዚህ ላይ ራሱ ቀድ ተውታል። ምክንያቱም ስለተጨነቁ ነው፣ ስለተጨነቁ። ይሄው እዚችኛዋ እንደዚህ ተኝታ፣ እሷ እንትን ሴክስ ታረጋለች እሷ ይሄው፣ አልጋውን እንትን ብሏል። ይሄው ተኝተዋል ሁለቱ፣ እንደዚህ ተቃቅፈው ተኝተው ወይ ሴቷ፣ ወንድየው ለራሱ ዶ እንትን ያደርጋል ተኝቶ ካለበት ሳይወድ ነው እንትን ሚለው። ይህ ምንድን ነው እንደዚህ የሚያደርገው? ይ አረቦች በብዛት እንደዚህ፣ ሙስሊሞች እንደዚህ ነው የሚሆኑት። ለምንድን ነው? እንደውም እኮ እየደወሉ ጥያቄ ይጠይቃሉ። እኛ ተኝተን ተኝቼ ከባሌ ከምናምን ሆኖ ተኝቼ መጥቶ እንትን ይለኛል ታንኪ ዩ መጥተው ከተኛውበት እትን ይሉኛል፣ ግብረት ስጋ ግንኙነት ያደረጉኛል። ሸህ ወይ ምንድን ነው የሚሻለኝ ስትል፣ ያ ጅኒዎች ናቸው። ህጅኒዎች ጋር ተስማሚ። ምክንያቱም ምንድን አለ አቡ ሐይደር፣ ጅኒዎች ወንዶች ናቸው ሴቶች ናቸው፣ እህቶችና ወንድሞቻችን ናቸው። ስለዚህ መጠው ይተኙና ህጅኒ ጋር ኖ መጽሐፍን መጽሐፍ እሺ፣ መጽሐፍን አነብላችኋለሁ። ስለዚህ ስለ ጅን የሚያወራውን የመጽሐፍ ቅዱስ አወራላችኋለሁ። ከብሉ ይኬዳል ከጥንት የጥንት አባቶቻችን ጀምሮ መዝሙር ዘጠና አንድ እያንዳንዱ ሙስሊም ይህን ሊያነበው ይገባል። ወይም ደግሞ እንደዚህ ችግር ያለበት መዝሙር እንትን ይላል። መዝሙር ዘጠና አንድ የዳዊት የምስጋና መዝሙር በልዑል መጠጊያ የሚኖር ሁሉን በሚችል በአምላክ ጥላ ውስጥ ያድራል። በማን ውስጥ ያድራል? በአምላክ ተከልሎ በጥላው ውስጥ ይኖራል። በማን የሚያምን? በያህዌ በእስራኤል አምላክ። በአላህ አይደለም፣ በያህዌ በእስራኤል አምላክ የሚያምን እግዚአብሔር፣ አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያ ነው፣ በእርሱም እታመናለሁ። ሸሸጋለሁ። ከማንም ሸሸገው? ከማንም ሸሸገው? ከእነዚህ ከጅኒዎች ከርኩሶች ከንቱን እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነሃልና፣ በላባዎቹ ይጋረዳል፣ በክንፎቹ በታች ትተማመናለ። እውነት እንደ ጋሻ ይከባሃል። ከሌሊት ግርማ ሌሊት ሌሊት ለሊት ሙስሊም ሙስሊም ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ጋኔን ጋኔን ጋኔን ጋኔን አትፈራውም ጅኒውን አትፈራውም። ትረግጠዋለ ጅኒውን ትረግጠዋለ። ጅኒውን ትደቁሰዋል። ጅኒ ከአንተ ለምን? በልዑል መጠጊያ ነው የምትኖሩ። በሰማይ አምላክ በእስራኤል አምላክ በእግዚአብሔር ነው የምትኖሩ። ስለዚህ ጋኔን የጫማ እንትን ነው እንጂ አንተንን ሌሊት እየመጣ እንትን አይለም፣ አያደርግም፣ አይችልም፣ አይችልም። በአጠገብህ ሺ በቀኝም አስር ሺህ ይወድቃሉ እነማን ጋኔን ወደ አንተ ግን አይቀርብም በአይኖችህ ብቻ ትመለከታለህ የአጣንን ብድራት ታያለህ አቤቱ አንተ ተስፋ የነህና ሉልን መጠጊያ አድርግ ክፉ ነገር ወደ አንተ አይቀርብም መቅሰፍትም ወደ ቤትህ አይገባም በመንገድህ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ያዝልሃልና ይህን አረግም አላ አላህ እንደዚህ የለውም እግዚአብሔር ግን ይህን ያደርጋል። እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሷህ። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጠዋለህ። ይህን ክፉ የሆነውን ዘንዶና እንትን ሲባል እንትን አይደለም የሆነ ዝም ብሎ አንበሳ፣ እባብ ምናምን አይደለም። እባቡ ሰይጣን ነው። ክፉ ዘንዶ እሱ ነው። አንበሳ፣ ክፉ አንበሳ እንደሚያገሳ አንበሳ ይፈልጋቸዋል የተባለ ሰይጣን ትረግጠዋል። ይጠራኛል በእኔ ተማምነዋልና አስጥለዋለሁ። ስሜንም አውቆታልና እጋረደዋለሁ። ስሙን አውቂ አውቀዋ እወቅ። ሙስሊም ሆይ እወቅ። እውነት አላህ አይደለም ያህዌ ነው ኤሎሂም ነው። ይህን እወቀው። እህዬ አሸር እህዬ እኔ ያህዌ ነኝ። እኔ ነ ያህዌ ነኝ ያለው እግዚአብሔር ከኔ ይህ ነው ስም እኔን አውቆኛል። አላህ አይደለም። ወደ እርሱ ከመጣችሁ ትድናላችሁ። ወደ እርሱ ከመጣችሁ ትፈወሳላችሁ። ወደ እርሱ ከመጣችሁ ትጠገናላችሁ። ይጠራኛል፣ መልስለትም አለሁ። በመከራው ጊዜ ከእርሱ ጋር ሆናለሁ፣ አድነውም አለሁ፣ አከብረውም አለሁ። ረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ይህ ለማንኛውም ጅኒ መከራውን ለሚያሳየው የሰይጣን አሰራር በወረሰው ለማንኛውም ሰው መድኃኒቱ ይሄ ነው ይሄ ነው መድኃኒቱ፣ ወደ ማን? ወደ እግዚአብሔር መቅረብ። በአዲስ ኪዳን ምን እንደሆነ ወስጅ ያሳያችኋሉ። እንዲማ እንዲህ ይላል የማቴዎስ ወንጌል አስር ምዕራፍ አስር ቁጥር አንድ ጀምሮ አስራ ሁለቱን ደቀ መዛሙርቱን ወደ እርሱ ጠርቶ እንዲያስወጧቸው በርኩሳን መናፍስት ላይ ደዌንና ህማንም ሁሉ እንዲፈውሱ ስልጣን ሰጣቸው። ከሰይጣን ደዌ ከሰይጣን ህመም የሚያሰቃየው ሌሊት መከራህን ከሚያበላህ ከዚህ ነፃ የሚያወጣ እሱን እንድትረግጥ የሚያደርግህ የእግዚአብሔር ልጅ ኢየሱስ ስለዚህ ወደ ክርስቶስ ና። ሌሊት እፎይ ብለህ ትተኛለህ። ምንም ትረግጠዋለህ። እንዲህ ወዳላ ቀርባሃ ይልሃል። እንዴ እየሞትክና መከራህን እያየ ያለ ፈቃድ አጋንንት ሁሉ ሌሊት መጥቶ ከአንተ ጋር ሴክስ እያደረገ እንዴት ነው ወደ አላህ የምትቀርበው? በምን ነው የምትቀርበው? ያ አላህ የጥፋት አምላክ ስለሆነ ነው። እኛ ግን ጅኒዎችን እንረግጣለን። በክፉ መናፍስት አሰራር ላይ ማለት በጅኒዎች ላይ ስልጣን ሰጠ። እነሱን እንረግጣለን። የሉቃስ ወንጌል ምዕራፍ ዘጠኝ ምዕራፍ ቁጥር አንድ አስራ ሁለቱን ሐዋርያት በአንድነት ወደ እርሱ ጠርቶ አጋንንት ሁሉ ደዌንም እንዲያወጡ በአጋንንትና በስልጣንን ሰጣቸው፣ በደዌም ሁሉ ላይ ደዌንም እንዲፈውሱ። ምክንያቱም ደዌ ሲባል የሚባል እሚያኛ የራስ ምታት የምናምን ኖ ውስጥ የውስጥ ደዌ ነው። ውስጥ ያለ ሰው ጋር ደስተኛ ያለ ፈቃድ ደዌ እኮ ነው። ውስጥ ነው እኮ ያለው። ይህ የሰይጣን አሰራር ነው። ሸይጣን ነው እንደዛ የሚያደርገው እግዚአብሔርን ስትታመን ግን በእርሱ ትከለላለህ። ማንኛውም ማንኛውም ሙስሊም መድኃኒቱን ልንገርህ። ሙስሊም የሆንክ ወይ መድኃኒቱን ልንገርህ፣ ኢየሱስ ነው መልሱ። በኢየሱስ ከእንትን ካልክ ለጥ ብለህ ነው የምታደረው። ማንም ባጠገብህም አይደርስም። ይህነ ነው ይህ። ታዲያ ይህ ሁሉ ይኸው ስልጣን ስልጣን ስልጣን በአጋንንት ሁሉ ላይ በአጋንንት ሁሉ ላይ ኢየሱስ ነፃ ያወጣል። የእናንተ ደግሞ ይኸው እንደዚህ በየእንትን በየሴቱ ሁሉ በቃ ተኝቶ በእርኩስ መንፈስ መከራውን ሲያ ይኖራል። ይሄ ይሄ ነው። ካሜራ ቤቱ ላይ አድርጎ ሲጨንቀው ምን ያደርግ ታዲ። ይታያል እንዴ? ይታያል እንዴ? ምንም አይታያል ያ አይታይም። እግዚአብሔር የረከሰ በጣም ያሳዝነው ነው። ይሄ ነው፣ ይሄ ነው። ከዚህ ነጻ መውጣት የምትችሉት በሰራዊት ጌታ በእግዚአብሔር ልጅ በኢየሱስ ነው። አለበለዚያ ግን ይሄ ነው። ይህ እኮ ያለንበት የጨለማ ዓለም ነው። ከዚህ ነው ኢየሱስ ነፃ ሊያወጣን የመጣ ከዚህ ነው ኢየሱስ ነፃ ሊያወጣን የመጣው። የእግዚአብሔር ልጅ የመጣው ከዚህ ነፃ ሊያወጣሽ ነው። ልጁ ነፃ ካወጣሽ በእርግጥ ንጹህ ነ እንትነሽ ነፃ ነሽ። ልጁ ነፃ ካወጣህ በእርግጥ ነፃ ነህ። ነፃ ማለት ምን ማለት ነው? ማንም እርኩስ መንፈስ መጦ አይ እንትና በአንተ ላይ አይዳንስም። እርኩስ መንፈስ ጠላቶቻችን እንጂ ወንድሞቻችን አደሉ እርኩስ መንፈስ የሰይጣን ሰራዊቶች የእኛ ጠላት የነፍሳችን ጠላቶች እንጂ የእኛ ወዳጆች አይደሉም ስለዚህ እነሱም በምን እናሸንፈዋለን በእግዚአብሔር ልጅ በኢየሱስ ስም በስሙ እንገስጸዋለን እናባረዋለን እንደዛ ነው እኮ ያሉት በስምህ አጋንንት ተገዙልን አሉ በስምህ በስምህ ምን አሉ አጋንንት ትተገዙልን በስምህ ዋው ደስ አላቸው አጋንንት ትተገዙልን ኦኬ፣ ማርቆስ አስር ሉቃስ አስር አስራ ዘጠኝ መሰለኝ ባልሳሳት፣ ተገዙልናል። እነዚህ ሌሊት እየመጣ ሲያሰቃዩት የነበረው እንትኑ ሁሉ ኢየሱስ ገለበጠውና ሰዎች ባጋንንት ላይ እንዲሰለጥኑ አደረገ። ሰባዎችን ላካቸው። ሰባዎችም ተመልሰው እንዲህ አሉት። ሰባዎችም አስር አስራ ሰባት ሉቃስ አስር ሰባውን በደስታ ተመልሰው፣ ጌታ ወይ አጋንንት እንኳ በስምህ ተገዝተውልናል አሉት። በስምህ ተገዝተዋል አጋንንት ሁሉ አጋንንት ሁሉ እንደዚህ ያለ ምን እንትን የሚሉት የነበሩት ለዘመናት፣ አሁን ገዛ ናቸው በስምህ በስምህ እረገጥ ናቸው በስምህ በስምህ። እሱስ ምን አላቸው? እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ቅድም እንትን ላይ ያነበብ ነው ያን ነው ኢየሱስ ነው ያን የሰጠን እባብና ጊንጡን ይላል መዝሙር ዘጠና አንድ እዚህ ላይ ተመልከቱ። እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ስልጣን ሰጥቻችኋለሁ። በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። በቃ ሰማይ በቃ ምንም ስልጣን የለውም በእኛ ላይ። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። የሚጎዳችሁ ምንም የለም፣ የለም በት እንደ ልብህ ነው የምተኘው እፎይ ብለህ። ማንም በአንተና በሚስት መካከል ማንም አይመጣም። ማንም ወንድም አይመጣም ወደ እሷ የወንድንትን እርኩስ መንፈስ ሌሊትም ወደ አንተ ሴትም አይቀርብም። በሰላም ትተኛለ። ስለዚህ መድሃኒቱ ይሄ ነው። ኢየሱስን እመን ከአላ አላህን ኪካውት አባሮ አላህን አባሮና ኢየሱስን ፍቀድለት። አላህን አልፈልግም፣ ሌሊት ከንትኒ መተኛት ካላስ ሲያለኝ በቃ አልፈልግም። ነፃነት እፈልጋለሁ። ሌሊት በሰላም ተኝቼ፣ በሰላም አንቀላፍቼ፣ በሰላም መነሳት እፈልጋለሁ። ስለዚህ ኢየሱስ ወይ ና ወደ እኔ አላህ ወይ ማአሰላማ ማአሰላማ ደህና ሁኑ፣ አዲዮስ ማአሰላማ፣ ደህና ሁኑ፣ አዲዮስ፣ አዲዮስ፣ ጉድባይ፣ ደህና ሁኑ ማለት ያስፈልጋል። ስለዚህ ኢየሱስ እንደዚህ ነው። በጠላት ኃይሉ ሁሉ ላይ ስልጣን የሰጠ የእግዚአብሔር ልጅ ስሙ የተባረከ ይሁን። ይሄ ነው። ይህንን ፖስት አደርገዋለሁ ዝሬ ወደ ጥያቄና መልስ ለመመለስ ተመልሼ እመጣለሁ። ይህንን ለእንትኑ ምንድን ነው ለዩቱብ እና ለፌስቡክ ለቲክቶክ ቪዲዮ እንትን ነው ከዚህ ከዚህ አላስረዝመውም፣ ሲረዝም ሰውም አይሰማውም። ስለዚህ እንደዛ አደርገዋለሁ። ደህና ሁኑልኝ አለው ዙሬ ይመጣለሁ። ቻው ዙሬ ይመጣለሁ በቅርቡ ይህንን